ከን ቤተሰብ እንዴት ናችሁ እንዴት ቆያችሁ እንዴት ከረማችሁ እያልኩኝ ዛሬ ቸከስ ብየላችኋለሁ ዛሬ እንግዲህ ስመጣ አህሙ የናፈቃችሁ ወዴት ናችሁ እኔ የናፈቋችሁ እንደዘው ማለት ነው ዛሬ እንግዲህ ስመጣላችሁ አላዘር እንግዲህ ሚስትን የምታክል ነገር አደራ የምሰጠው ለአህሙ ወንድሜ ነው አህሙ በደንብ አምኖ አለው አምኑ በጣም የምወደው የማከብረው ጓደኝ ነው እና ሚስቴን ህይወቴን፣ የግራጎኔን አሳልፍ የምሰጠው ለአህሙ ነው ይለናል። እንግዲህ ሚስቱም ተቀብላለች ማለት ነው። እናንተ እስከዛ ድረስ እንግዲህ እንዴት ተቀበለችሁ የሚለውን ለማዳመጥ ላይክ ያደረጋችሁ ጠብቁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻና ቤተሰቦች እንዴት ናችሁ? ከኔ ጋለ አልሐምዱላ ረብልአለሚን። እንዲሁም ክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት ያላ ሀዝነትና ረህመቱ አይለያችሁ እያልኩኝ ዛሬ ከች ብዬላችኋለሁ ማለት ነው። ለቻናል አዲስ የሆናችሁ በድጋሚ ሰብስክራይብ ያደረጋችሁ ማለት ነው። እንግዲህ ስጠፋ አረ ሙዬ ወዴት ጠፋሽ? ምን በላሽ አትሉም እንዴ እናንተ ወየ፣ በቃ ስመጣ ብቻ ነው ሙዬ ሙዬ የምትሉት ማለት ነው። ስጠፋም እየፈለጋችሁኝ እንጂ እና እንዴት ናችሁልኝ? እንዴት ከርማችኋል? ዛሬ እንግዲህ አህሙ ወንድማችን ያው ባለፈ እንግዲህ የመሰናበቻ ቪዲዮ ፈኪያን ከ ከህይወቱ እንዳስወጣ ሰርተን እሱም ሰርቶ በዛው ጠፍቶ ነበረ። በጣም ናፍቆን ነበር። እንግዲህ ትላንትናና ዛሬ ባላዘር ቤት ብቅ እያለ እያየነው ነው። ወልካም ብለናል። አህሙ ወንድማችን፣ አብሽራ ይዞህ አንገትህን እንዳትደፋ። አንተ የምታፈቅራትና የምታፈቅረህ ሸበለዋ አላማህን የምታሳካልህ አላማህን ለማሳካት የምትረዳ ቆንጆ ሴት ትመጣለይ፣ ኢንሻአላህ ተስፋ እንዳትቆርጥ። አሁንም ዩቲዩብን ማቆም የለብህም፣ ስራ ማለት ነው። እመጠይ ድረስ ወዴት ገብታችሁ ነው ግን አህሙን፣ የምትወዱ አህሙን የምታፈቅሩ ሴቶች ማለት ነው። ብቅ ብላችሁ አሁኑን እንግዲህ ያዙ ማለት ነው። አህሙ እንግዲህ ልቤ ንጹህ ነው። ማፍቀር የምትፈልጊ ሴት መምጣት ትችያለሽ ብሏል። ነገር ግን እኔ አንዴት አንድ አሁን ካላዘርጋ ሳይሆን ማለት ነው ቤተሰብ የእናንተን ሀሳብ አላቅም። እኔ እኔ ግን ምን አስብኩ መሰላችሁ? ምን አለ ቢያስማማቸው አልኩኝ። ፈኪያም እንግዲህ አልሆነላትም። ለእኔ ያለው የትም አይሄድም ብላ ፖስት አድርጋ ላይታችሁ ከሆነ ኢሳን በሰጠው መልስ ማለት ነው። እና ምን አለ ቢያስማማቸው ፈኪያም እንግዲህ ተስፋ ስለቆረጠች ያው አህሙ ከልቡ ቢያስወጣትም ነገር ግን ይቅርታን የማይመልሰው ነገር የለምና ቢያስታረቃቸው ብዬ አሰብኩ ማለት ነው። ሀባይ ብስኪ የተመቻችው ይህ አሳቤ ማለት ነው። አላዝርን አስታርቅልን ከመሄድህ በፊት እንበልና ሞጨጭ እንበል ማለት ነው። ምክንያቱም ፈኪና አህሙ ተለያይተው ማየት በጣም በጣም በጣም ደብሮናል ማለት ነው። እንግዲህ ወር ሊሞላን ነው መሰለኝ ተለያይተው ፈንድሾቹ በጨዋታ ከመምጣት ወዲህ ከቀሩ ማለት ነው። እና አስማምቷቸው አንድ ጋ ቢሆኑ የሚለው ሀሳብ መጣልኝ ማለት ነው። እንዲሁ አላህ ሱብሃነሁ ተዓላ ቢፈቅድ ማለት ነው። ካልፈቀደም እንግዲህ ለአንተ ያለችውን ሸበላን ያንጣት ማለት ነው። እንግዲህ ወደ ዛሬው ጉዳይ ስገባ አላዘር እንግዲህ ከትንሱ ጋር በቅርብ ጊዜ ነው ከሄሉ ጋር ሲሰራ ከርሞ በቅርብ ሰዓት ነው ከትንሱ ጋር የተገናኙት ማለት ነው። እና ከመገናኘታቸው ምኔ ወደ ፍቅር ገቡ ምኔ ወደ እንጃ፣ አብረው የሚሰሩ እንደዚህ ሰራተኛ መስሎኝ እኔ እያስብኩ ማለት ነው። ሀባይ ከዛ ወዲያው ቀለበት ወደዛው ቀለበት ሲያረግላት እኔ ፕራንክ መስሎ ነበረ። እንዲ በዚህ በትልቅ ሴርሞኒ እንዴት ነው ፕራንክ የሚያደርጋት ብዬ በኋላ ሰዓት ነው እንደገና ራሴን ያመንኩት ማለት ነው። የእውነት ፍቅር መስሎ ማለት ነው። ያም ደግሞ ሳይገርመኝ እንግዲህ በፍቅር እየተጧጧፉ ሲመጡ ምናምን እነሱ ባሉት ማለት ነው። ባየ ነው እንግዲህ ተፋቀርን ሚስቴ ሆኝ ብሎ ቀለበት ባሰረው ባየ ነው ፍጥንጥንጥንጥን ብለው ከዛ ደግሞ ማናዚዋል ሸቱ ላይ ቀርበው አይታችሁ ከሆነ ሀቫይብ በቃ እንኳን አሁን የተገናኙ ማለት ነው። በቃ የስንት አመት ፍቅረኛሞች ነው የሚመስሉት። ያኔ ፍቅር በሩቅ በርቀት ስለተዋወቀና በቅርብ ስለተዋወቀ አይደለም። ነገር ግን እነሱ በቃ አመታትን ያስቆጥረው የተፋቀሩ አሁን ላይ የጋብቻ ጥያቄ ያቀረብላት ነው የሚመስለው። እኔ በደንብ እንትኑ ተቆርጦ መጥቷቸው ነበረ። ማናዚው አልሸቱ ኢንተርቪው ያደረጋቸው ማለት ነው። በጣም ገርሞኝ አንዳንድ ሰዎች እንደኒው ተገርመው፣ እንዴ እነኚህ ሰዎች አሁን አይደለም እንደ ተገናኙ ከመቼው ነው ይሄ ሁላ፣ የእሷ ስብዕና የእሱ ስብዕና እንደዚህ የሚያወሩት እያሉ እንደኒው ተገርመው ነበር። እና እንግዲህ ያንኩላ ታዝበን በቅርብ ጊዜ እንደዚህ ተጧጧፈ እነኚህ ሰዎች፣ አረ እነኚህማ በቃ የበፊት ቢኖራቸው ነው እስከ ማለት ድረስ ደርሽ ነበር እኔ ራሱ ማለት ነው። አሁን እንግዲህ ማና ዝ ያለ ሽቱ ኢንተርቪው በተለቀቀ በስንተኛው ቀን ነው እንግዲህ ህይወታችንን ለማሻሻል ውጪ አገር ሊወጣ ነው ብሎ እንግዲህ፣ ፕራንክ ይመስለኛል ነገሩ። እንዲሁ ያኔ አይዲያ መሸቀያ ማለት ነው ዩቲዩብ ዩቲዩብ ያው እንግዲህ አዳዲስ አይዲያ ካላመጣችሁ በየሰዓቱ ማፊ፣ ዶላር ዶላር የለም። እና ለዶላር አዳዲስ አይዲያ ማምጣት ስላለባቸው ይመስለኛል እንደዚህ የሚሆኑት። ነገር ግን እሷ ከእሷ አንጻር ስታዩት ደግሞ ከተንሷ አንጻር ስታዩት በጣም ተናዳለች ምናምን እኔ አይዲዮውን ተሰምታ ይሁን ታተስማማበት ይሁን አያውቅም። የጀመሩት እንግዲህ እና በጣም ተናዳ እያየናት ነው። ትችሽ ይሄዳለሁ ሲላት በጣም እኔ እሷን እንደ ሴት በሆነችበት ብቻ ሳይሆን የምደግፋት ማለት ነው። አነጋገሯ በሙሉ በቃ የሚደግፍ ነው። ምክንያቱም አሁን ነው የተዋወቁት ፍቅሬን ተቀበይ ብሎ እሷ አልቀበልም ባለችበት እንደዛ ሲሆን እንደገና ደግሞ እሷ ስትቀበለው ደግሞ አሁን ትችሽ ሊሆን ነው ሲላት በጣም ትክክል ናት ከእንትን ከሚለው ማለት ነው ከሚያሳያት ፊሊንግ ማለት ነው። ግን አንዳንድ ሰዎች አሁን ያኔ ላይዲያን ቢሆን የሰው ሀገርን ሰው ሀገር ላይ ሰርተን እንለወጣለን የምትሉት ነገር ከጭንቅላታችሁ ለመቀረፉ በጣም ይገርመኛል። የሰው ልጅ ለስራ ተነሳሽነት ካለው የስራ ፍላጎት ካለው የትም ቦታ የትም ቦታ ተሰርቶ ይለወጣል። ልንገራችሁ ማለት ነው። አሁን ላይ ኢትዮጵያ ያለችበትን የኢኮኖሚ ድሽቀት ምናምን አቶ እዛው ሆናችሁ ራሱ ከሰራችሁ ትለወጣላችሁ። አሁን ደግሞ እድሜ ለኛ እንጂ እድሜ ለመዳም ቀመሞች ቪዲዮዋችሁን እያየንን ላይክ እያደረግን በወራቶች መቶ ኬ እያስገባናችሁ እየተንደላቀቃችሁ እየኖራችሁ ነው። የእኛ ቻናል ነው እንጂ ተዘቅጦ የሚቀረው የመዳም ቀመሞች፣ እርስ በርሳችን ስለማንደጋገፍ እናንተ ምን ልሆን ብላችሁ ነው የሰው ሀገርን ለለውጥ ከፍ አድርጋችሁ የምትሰጡት ማለት ነው አገራችሁ ላይ አትሰሩም አገራችሁ ላይ ሰርታችሁ አትለወጡም። እና ከዛ አንጻር በደንብ ተረድቻታለሁ እኔ ትንሱ ትክክል ናት እያልኩ ነው የከረምኩት ማለት ነው። እና ትናንትና ደግሞ ብሎ ብሎ እንግዲህ መሄዴ ሳልቅ ያው አልተስማማችም እሷ በጣም እያለቀሰኝ ነው በጣም። ለምን ትተኸኝ ትሄዳለህ? እናቴ እኮ ሽማግሌ ይመጣል እያለች እየጠበቀች ነው። እንዴት ነው አንተ ሄደህን የዝኮኝ ፍቅራችን የሚቀጥለው? ፍቅር በርቀት አይሆንም እያለች ነው እንግዲህ ትላንትና ደግሞ እንግዲህ አህሙ ወንድሜን ስለምወደው ስለማከብረው ታማኝም ጨዋ ስለሆነ አደራ የምሰጠው ለሱ ነው። ከሱ ጋር ዩቱብ መስራት አለባት ለዩቱብ አንዳንድ ነገሮች ከሱ አይበለጠ እሱ ስለሚያውቅ ይረዳታል ብሎ እንግዲህ ይዞ መጣ። ተንሱም ያው እንግዲህ ጓ አለች፣ አንተ እቃነኝ ወይ እንደዚህ በአንድ ጊዜ አሳልፈህ የምትሰጠኝ የምትሸጠኝ ብላለ። ትክክል እውነቷን ነው እውነት እኔ እደግፈሻለሁ፣ ትንሱ ማለት ነው። አህሙም እንግዲህ ሊተዋወቅ ነው፣ አይዲዮ አልተነገረውም እንደዚህ መሆኑ። ሊተዋወቅ ከዶ እንደዚያ ጓ ስትልበት ደነገጠ። አብሽራ ይዞ አህሙ ወንድማችን ታማኝነትህን ግን ጨዋነትህን በቃ ጓደኞችህም እየመሰከሩልህ ነው። በጣም በጣም ምስኪን ልጅ እንደሆንክ ሰው እያወቀልህ ነው ማለት ነው። አህሙ አላህ ከአንተ ጋር ይሁን፣ ያሰብከውን ኩላ ያሰከልህ ነው። የምለውን የሁልጊዜ ዱኤ ነው ማለት ነው። አላህ ይርዳህ እና እንግዲህ እኔ እቃ አይደለሁም፣ እንዴት ነው አሳልፈህ ለወንድ ልጅ የምትሰጠኝ ብላ ያው ተዋውቀው ይቅርታ፣ እሱንም ብላ ሄዳ ነበር። ዛሬ ደግሞ እንግዲህ መታመናለች መሰላችሁ። እንግዲህ ያው አልተቀበለችውም መሄዱን እሱም ያው ለምንድን ነው አህመኮ ጥሩ ነው አላት። እኔ መቼ መጥፎ ነው አላልኩም፣ ብቻ ህንን አናወራበት ያልኩ፣ እሱን ይዘ መጣ። ለምንድን ነው ልጁ እንዲሳቀቅ የምታደርገው? እኔ እሱ መጥፎ ነው መቼ አልኩኝ? ነገር ግን ሴትና ወንድ አንድ ጋር እንዴት ነው አማና የሚሰጠው? ብላለች። እንግዲህ እውነቷን ነው። እንዴት ነው ሚስትን ሚስትን ያክል ነገር ለወንድ ልጅ አሳልፎ የሚሰጠው? ሸይጣን አለ፣ መሳሳት አለ። ምን አለ ያኔ፣ እውነትህን ነው አህሙ ታማኝ ነው፣ አህሙ ጨዋ ነው ልትል ትችላለህ። ነገር ግን ሴት ልጅ ለወንድ ልጅ አማና አትሰጥም፣ ከወንድም በስተቀር ማለት ነው። እና ትንሱዬ ትክክል ናት፣ አንድም ጥፋት የለባትም። ነገር ግን ያው ዛሬ በቃ ሰራለሁ ብላለች ያው እንዴት ነው የሚባለው፣ ካንገት በላይ ማለት ነው። ውስጧ እያረረ በጣም አናዷታል። ግን ለለውጥን የሰው ሀገር የምትመኙ ሰዎች ባካችሁ፣ ፕሊስ ፕሊስ፣ በሀገራችሁ ላይ ሰርታችሁ ተለወጡ ነው የምለው። እንግዲህ የአህሙም ሴት መታ አህሙ በቻናሉ ብቅ እንደሚልን እንግዲህ ከሴት ጋር ማለት ነው ሚስት የምትከምት ሆኖ ጋር ባለሙሉ ተስፋ ነን። ምክንያቱም ዩቱብ ከሴት ጋር ካልሰሩ እያደገ አይደለም። ሀባይ እውነት ነው መነግራችሁ። ሴት ብቻዋን ትሰራ ማያድግም፣ ወንዱም ብቻውን ሲሰራ ቻናላቸው ፈቃ አይልም። እና እንግዲህ ለእሱ ያለችውን ሸበለዋን ሴት በቃ አህሙ እንደዚህ ቆይተህ ቆይተህ መጥፎ ሴት ይዘህ እንዳመጣ ሲሆን አላዘር ያስታርቃችሁና አብራችሁኑ ካልሆነ ደግሞ ሸበላ የመሰለችዋን የምታፈቅርህን ምታፈቅራትን እጅህ ያስገባል እላለሁኝ። ሀባይብ እንግዲህ ጠፍቼ ስመለስ ይህን ያህል ካልኳችሁ ይበቃኛል። እናንተ እስከ መጨረሻው ስላዳመጣችሁ ላይ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቻናሉን አሳድጉ ትላለሁኝ። የአህሙ ወዳጆች የት ናችሁ? እንግዲህ የናፈቃችሁ ማለት ነው እና ትንሱንም የምትደግፋት አዎ ትንሱ ትክክል ናት። በሉ ያኔ ሴትነቷን ወግኜ ብቻ ሳይሆን ሀቅ ስላላት ነው ማለት ነው ትክክል ስለሆነች ማለት ነው። እንግዲህ የዛሬ ቪዲዮ ይህን ያህል ይመስላል። እስከዛው ድረስ ሰላም ቆዩልኝ። በሌላ አይዲያ እንመጣለን። ቻው ቻው